የተወሰደ ብዬ ነው ብተኛ የምልህ። ይታደግ ነበር። የት ነው ምተኛው? እዚህ። ይህ ቅናተኛ ስትቀኝ እኮ አፍንጫሽ ይቃላል። ለምንድን ነው መቀነው? በቃ ተነቃቃን እኮ ኧረ እንጋሼ፣ እንዳንረብሻቸው እኔ ልሂድ በቃ። ምን ሆናችሁ ነው ሾካ ሾክ? እኮ ባይገባ መስሎኝ ነው። ኧረ ምንም የለም። አይ እራት ስላልበላሽ እዚህ ላምጣልሽ ልልሽ ብዬ። አልጋ እኮ ማሳረፊያ እንጂ መመገብ አይደለም፣ አልጋ ክቡር ነው። እሺ እሺ፣ ይቅርታ። ትምህርት ሲሰጥሽ፣ ይቅርታ አያስፈልግም። ለማንኛውም ራት አያስፈልገኝም። ሁለታችሁ እንዳ። ጽናትና ኪራ በንባስ ሴት ምክንያት ሊለያዩ ነው። ኪራ ጽናትን በጥፊ መታት። ሰላም ሰላም! ውድና የተከበራችሁ ውድ ቤተሰቦቼ ሰላማችሁ ብዝት ርፍርፍ ይበልልኝ እያልኩኝ ዛሬም እንደተለመደው ጽናት ድራማ ክፍል ሀምሳን ይዤላችሁ መጥቻለሁ። እሱም ከትናንትናው ነው ካቆምኩበት ጀምሬ ያለውን ይዤላችሁ መጥቻለሁኝ። ትናንትና ያቆም ነው እንግዲህ ጽናትና ኪራ ቆመው በር ላይ በሚጨቃጨቁበት ምክንያት አሴት ወታ፣ ሌባ የገባ መሰለኝ እኮ ምናምን እያለች በዛም ደግሞ ጽናትም ጋሼን እንረብሻቸዋለን እያለች ባለች ሰዓት ኪራ ጋሼን እንረብሻለን ስትይ ጋሼ ወጣልሽ እያለ እዛ ላይ ነበር ያቆም ነው። ከዛም ከዛም ቀጥሎ ምን ሆነ የሚለውን ዛሬ ደግሞ ይዤላችሁ መጥቻለሁ የምናይ ይሆናል። ውድ ቤተሰቦቼ እንግዲህ ቪዲዮውን ተወደዳችሁ ሸር፣ ላይክ፣ ሰብስክራይብ ማድረግ እንዳይረሳ ያልኩኝ፣ ቀጥታ ወደ ቪዲዮ አልፋለሁኝ። ውድ ቤተሰቦቼ ጽናት እንግዲህ እንደዛ ብለው ሄዳ ነበረ ወደ መኝታ ክፍሏ፣ ወደ መኝታ ክፍሏም በጣም ተናዳ በሄደችበት ሰዓት ያው እንትና ማነች አሴት ምግብ ላምጣልሽ ስትላት፣ ትናንትና ምግብ ላመጣልሽ ፈልጌ ነው ስትላት፣ አልጋ ማረፊያ እንጂ መመገቢያ አይደለም ምናምን ባለቻት ዛሬ በጣም ተናዳ ጽናትዬ ሄዳ ወደ ክፍሏ፣ እምሩም ተኝታ ቁጭ ብላ ነበር ያለችው። እምሩም ጋር ለመተኛት ወደ ክፍሏ ተገባች። በኋላ ተጎናድራ ጥቅልል ብላ ትተኛለች። እምሩም ጽናትን ጽ ምን ነው ምን ሆንሽ ብላ ትላታለች። ጽናትም ምንም ትላታለች መልሳ። እሺ በቃ ተነሽና አውሪ ምንድን ነው የተፈጠረ ነገር አለ እንዴ? ብላ ትላታለች እምሩም ማለት ነው። ጽናትም ከዛም መልሳ ይቺ አሴት ናታ ብላ ትላታለች። እምሩም አሴት ምን ብላ ትጠይቃታለች መልሳ ማለት ነው። ሰው ሲያከብራት የማትከበር እኔ ልሸከማት እንዴ እያለችቻ በጣም በጣም ስትበሳጭባት ነበረ። እንዴ ምን ምን አይነት ባለጌ ነው ያሳደጋት ይችማ የማን ልጅ አይደለችም እያለች እንግዲህ ስትላትም ነበረ። እንዴ ምን አርጋ መመገቢያ አይደለም ትለኛለች እንዴ እኔ እኔ ማንደጃ ጭንቅላቶች ላይ ይዤ ምግብ ልስራልሽ አልኳት እያለች ስትል ነበረ፣ ስትናደድባት ነበረ። በዛውም ከተነሳ አሴት የክሌ ክሌ ልጅ ነች፣ የአባቷን ስም ጠርታ የህግ ልጅ ነች፣ በህግ ማዘዝ ትችያለች እያለች እምሩም ስታሾፍባት ነበረ። ሲጀመር ከዚህ ቤት የመጣው ሰው ሁሉ ትላለች ጽናት። ደግሞ እንግዲህ በጣም ብስጭት ብላ ማለት ነው እዚህ ቤት የመጣው ሰው ሁሉ በሙሉ እኔን ከማቃጠል በስተቀር ሌላ ስራ የለውም ትላለች ጽናት። እንግዲህ እምሩም ሆይ አንድ ላይ በጅምላ ጨፈጭም ሽንኮ ጥላታለች እንግዲህ አልጋ ማረፊያ እንጂ መመገቢያ አይደለም ትለኛለች፣ እንዴ እያለች እንግዲህ ጽናት በጣም እብድ ብላ ነበረ። እምሩም ይህች ነገር ቅናት ታየችብሽ ቀናሽ መሰለኝ ትላታለች። እንግዲህ እምሩማ እኔን የምቀናው እኔማ በማንም አልቀናም፣ በማንም ቀ ነው እስቲ በቃም ዝም በይና እንተኛ ትላታለች። ቀንተሻል፣ ይህች ነገር የቅናት መንፈስ ነች እያለ ስትላትም ነበረ። ጽናትም እንግዲህ እኔ አልቀናሁም፣ እኔ በማንም አልቀናም ያሁን እንተኛ ብላ በሩን ዘግቼ ልምጣና እንተኛ ብላ እነሱም ይተኛሉ እነሱም ሲተኙ አሴት በጠዋት ተነስታ በስፖርት እየሰራችም ነበረ ኪራን በተኛበት ሄዳ እንግዲህ ውሃ ይዛ ሄዳ ነው ውሃ የረጨችበት ምን እዚህ ቤት በጠዋት የሚነሳ ሰው የለም እንዴ ትላለች እንግዲህ እንደዛም ሆነ ኪራ ተኝቶ እንዳለ ኪራ ላይ ውሃ ትረጭበታለች ውሃውንም ስትረጭበት ኪራ በጣም ደንግጦ ይነሳል። ኪራ ይነሳና ምንድን ነው ይላታል። አሴትም ምንድን ነው አንተ ወንድ ልጅ ነህ እኮ ወንድ ልጅ ነህ እኮ ቆፍጠን አትልም እንዴ ብላ ትለዋለች። ከዛን ምንድን ነው ለተኛበት ምንድን ነው ለምንድን ነው የምትረጪ ምናም ብሎ በስጭጭት ሲልባት እንቅልፍ በወጣትነት ድህነት ነው። ደግሞ አንተ ብቻ ነው እንጂ የቀሰቀስኩ እነ ጽናትን አልቀሰቀስኳቸውም ትላለች ኬራም ደግሞ እንዳትቀሰቀሻቸው ማታ ደግሟቸውን የተኙት ምናምን ይላታል። እንደዛም እያላት እያለ አሁን ልተኛበት ውጭልኝ ይላታል። እንግዲህ እሷም ደግመህ ልተኛ አንተማ በቃ አንተ ላይ እንቅልፍ ቤቱን ሰርቷል ማለት ነው ምናምን ትለዋለች። እንደዛም ከዛን ወደ ውጭ ወጥታ እሷ እስቦርት እየሰራች ነበረ። ኬራም ተመልሶ ተኛ በዛው። እንግዲህ አሴትም ወደ ስፖርት ቦታዋ ሄዳ ስፖርት እየሰራችም ነበረ። ከኪራ ጋር ተመልሳ ወዴትን ሄደችው። መጽሐፏን ይዛ እግሯን ዘርግታ ሶፋ ላይ ቁጭ ብላ መጽሐፍ ስታነብ ነበረ። በዛን ሰዓት ናሆም ይመጣል። ናሆም እየመጣ ያው ለጊዜው አላወቃትም። ይችማ መጽሐፍ ይችማ ላይበራሪ መስሏት ተሳስታ ገብታ ሳይሆን አይቀርም እያለ ይላል። ኪራም በዛው ይመጣል። አሴት ትባላለች ተዋወቃት፣ ምናምን እያለ ያሾፍበታል። እሱ እንደዛ ሲለው ከዛን ምን መጽሐፍ ስለያዝሁ ላይ በራሪ ተሳስቼ የገባው መሰለክ እንዴ፣ ምናምን ትለዋለች። እንግዲህ እሷም ማለት ነው ኪራም ናሆምም በጣም እየተሳሳቁባት፣ እየቀለዱባት፣ ይችኮ ቀላል አይደለችም እንዳሰማክ እያለ እሱንም ሲያስፈራራው ነበር። ማን ስለሆነች ነው የምትፈራው? ይች በልጣጣ ማለት ነው እና ናሁም ግን ምንም አልፈራትም። እንደዚህ ምንም ነገር እሷን አልፈራትም ማለት ነው። ኪራ ግን በጣም በቃ መንግስት አድርጓታል ማለት ነው። መንግስት አድርጓታል። እሷም ደግሞ እስቦርት እየሰራች እያለ አሁንም ደግሞ ግጽን እንትን ማነው ናሆም ተመልሶ ይመጣል። ምንድን ነው አንቺ ስፖርተኛ ነሽ እንዴ ቦክሰኛ ነሽ እንዴ ብሎ ይላታል። እሷም አይ አይደለሁም ትለዋለች። እሷን አዎ ብዙ ሰዎች ከሰው ጋር ሲጣሉ ሲናደዱ መጠጥ ይጠጣሉ። እኔ ግን ስናደድ እንደዚህ ነው የምሰራው። ከዛን ድካሜ ይበርድልኛል፣ እንትኔ መንፈሴ ይታደሳል እያለች ትለዋለች። እሺ ጥሩ ነው፣ ጥሩ ልምድ አለ ሽባክሽ እያላትም እንግዲህ፣ ናሆምም እንደዚሁ እያሾፈባት እያለ እሺ አሁን ለማንኛውም ከአንቺና ከግርግዳው ማን ያሸነፈ ምናምን እያለ ይላታል። እንደዛም ሲላት አየ ደሙን አየኸው አይደለ፣ ደሙን አንጠባጠብኩለት ጥርሱን እኮ ነው ያረገፍኩለት እያለ ስታሾፍበት ነበረ። እንግዲህ የሆነች ሞልቃቃ ይችማ ከቤት የባሰች በልጣጣ ነች ብዬ ነው ያልኳትኝ። በእውነት ከቤት የባሰች በልጣጣ እንደው ቤቲ ትሻልክ ነበር ጽናትን ታላገባህ ኪራት ኪራ ጽናትን ታላገባክ እውነት ቤቲ ትሻልካለች። ወደ ቤቲ ተመለስ ነው የሚለው። ጽናትም እንግዲህ በጣም በቅናት በቀናት ቅጥል ብላለች። ወደ ኩሽና ይሄዳል እርቦናን ምናምን ብሎ ኪራና ናሆም እርቧቸው ምግብ ላምጣ ብሎ ወደ ኩሽና ይገባል። ወደ ኩሽና ሲገባ ምን ልትሰራ መጣ? ብላ ጋል ጋል ትልበታለች። ምንድን ነው ግን ያስከፋዎች ነገር አለ እንዴ ምናምን ብሎ ይጠይቃታል ጽናትን። እሷም ደግሞ ያለውን ችግር ትነግረዋለች። ቀንታም እንደሆነ ትነግረዋለች። እንግዲህ ከዛን ጽናትም ምንም ነገር እረ ተይ ተይ፣ ለምንድን ነው የምትርቂኝ እየወደድሽኝ ምናምን ይላል። ኪራዬ ስላለችውን በጣም ተደስቶ ነበረ። ቆይተሻል እኮ አንቺ ኪራዬ ታልሽኝ ዛሬ ኪራ ያልሽኝ ብሎ እየተደሰተ ያለ በዛው አጋጣሚ ግን በቃ በሆነ በነገር በመልስ ያለ መስማማት ተናዶ በጥፊ መቷታል። በጥፊም የመታበት ምክንያት ታግሶ ታግሶ ነው። እንግዲህ በጣም ታግሻለሁ እያለ ነው እሱም። ይህንን አለማድረግ ከራሴ ጋር ብዙ ታግያለሁ፣ አንቺ ግን ሌላ አማራጭ አልሰጥሽኝም ይላታል። እንግዲህ በጥፊ መቷታል። እሷም ደግሞ እንግዲህ አንተ ማለት አንተ ማለት እኮ ሴት ልጅ የደፈርክ የወደድካትን ሴት ያሳበድክ ሰውነ ስትለው ነው። እንግዲህ በቃይ ብሎ ተናዶ በዛው በጥፊ የመታት በዛም ሰዓት በጣም ተናዳለች። እሷን እሱም ተናዶ በጥፊ መቷት ከወጣም በኋላ ወይኔ ወይኔ ኪራ ይቅርታ እያለች ነበር እንግዲህ። ተተመታች ጥፊዋን ተጠቀመሰችም ወዲያ ይቅርታ እያለች እንደዛ እያለችም ነበረ። ለእነ ናሆምም ሄዳ በቃ አስከፍቸዋለው ለካ ሳይበላ ነው በባዶ ሆዱን ያስከፋሁት ምናምን ኪራስ እያለች እንደገና እየጠየቀቻቸው ነበረ። ናሆምና እምሩም ደግሞ እንግዲህ የራሳቸውን ታሁን ወዲያ ህይወት ጽናትንና ኪራን እንደገና ማስማማት ማስገደድ ይሆንብናል እያለ ናሆም የራሱን የህይወት ከምሩ ጋር የራሱን የህይወቱን የራሱን የፍቅር ነገር ዳርዳር እያለ ከሷ ጋር እያወራ ነበረ። በዛም እያወራ እያለ አሴት ትመጣባቸዋለች። እነሱ ስለ ፍቅራቸው ሲያወሩ አሴት ትመጣባቸዋለች። ስትመጣም ድንግጥ ይላሉ። ናሆም እናንተ አውሩ በቃ ኔ ልሂድ ይላል። እሷም ደግሞ እሱም ተሄደ ወዲያ ይሄ ልጅ ግን ምስኪን ነው አይደል ምናምን ትላታለች ለምሩ እምሩም ደግሞ ናሆሜ ትላታለች አዎ እሺ በቃ መጣው ድንግጥ ትልና እሺ በቃ ይህናነዛዝች ልምጣ ምናምን ብላ እምሩን ብድግ ብላ ታጠገቧ ትሄዳለች ስትሄድም ምንድነው እነኝህ ልጆች ሲያውን በርን በር የሚያደርጋቸው እዚህ ቤት ጤነኛም ሰው የለም እንዴ ምናምን እያለች እሷም አሴትም እንደዛ ቁጭ ብላ እያለች ነበረ እስቲ መጨረሻው እዚህ ላይ ነው ያበቃው፣ የዛሬው ድራማ ቀጣዩ ምን እንደሚሆን በተስፋ እንጠብቃለን። የተለቀቀውን እኔም ወደ እናንተ ይዤላችሁ የመጣ ይሆናል። ውድ ቤተሰቦች ለዛሬ ይዤላችሁ የመጣሁት ይሄን ይመስላል። በሌላ ቪዲዮ ውስጥ የምንገናኝ። ሰላም ሆኑልኝ፣ ሰላም ቆዩልኝ። ወዳችኋለሁ፣ አከብራችኋለሁ። ባይ ባይ